ማለት ነው ብላ ነው ፖስተችው። እኛ ካነ መን ራጃ ነው ምን ንቀሰቀሰው ብላ ፖስት ያደረገች ማለት ነው መዲና ተብዩ

ኤሄ ውሸት ነው። ለሚ እንትን ብሩክስ ነገር ሀይሚዬ ቃል ገብቶት እኔ የናቴ ልጅ የናቴ ልጅ እኔ ሴት ልጅ ስታለቅስ አልወድም ብሎ ውስጣ ምስጢር ሌላ ነገር ከተሰራ እንቃወማለን። አሁን ግን ውሸት ነው። ስለዚህ አትፍሬ ብላ የጻፈችው ልጅ ወጣች። ስለዚህ አትፍሮ ምን ነው እናንተ

ኮሜንቱን እያነበቡ የነበረው ፈጣሪ በውስጥ ነው እንደዛ የሚለው እና እሱ ትናንትና ቪዲዮ እኮ ነው። እና ይሄ ቦታ እንደዛ ብሩኬ እውነት እንደዛ ብሎ ነው። እኔ ይለቅሳል። ቡሩኬ የእናቴ ልጅ ነክ ያልከው ውሸት መሆኑን ዛሬ ነው የምናየው። ሀይሚ ላይ ይሄ ጨዋታ ከተጨዋት ከኑ ሰኑ እንዲናገራችሁ ጋይስ ሰኑ እንዳጨርሽ ቆይ ተረጋጊ። ዛሬ ነው የሚታወቀው። እኔ መቼ ምናውረው ሲጀመር፣ እኔ ውሬ ለምን አስፈለገ ፈጣሪ ያለ ይሆናል

እንዳንተ እኔ እንዳንተ እኔ የሚላችሁ ማለት ነው። ምን አይነት ፎቶ ተነስቶ ነው ይሄ ፎቶ ሚሉት። አስተፈረላም። እሺ ጉድ ወላም፣ እዚህ ቤት ጉድኩ ነው። አዲስ አዲስ ነገር ነው የሚፈጠረው። ፈጣሪ ሲጀመር ማለት ነው።

እንዴኔ ሃይሚን፣ ይሄ ዳኒ የሚባል ሰውዬ በእጁ ሲነካ የሚናደድ ሰው አይደለም። እኔ በጣም ነው

አይደለም፣ እናንተ እኔ ማለት ነው። ይሄን ነገር ግራ የሚያጋባኝ እነሱ ዳኒና ሱሲ ለምን ተታርቆ ወይ እነሱን ውሌቱን አያስታርቁም? ይሄ ብሩኬን ለማለያየት ነው የሚመስለኝ፣ ይሄ ስራ ማለት ነው። እነሱ ደግሞ በዚህ መንቃት አለበት ነው ኖ ኖ ኖ ኖ የተነሳ ኖ ቡሩኬ ነው ችግር ያለበት ቡሩኬ አንድ ነገር ሲፈጠር ሶሲን ይዞ ይመጣል። ሀይሚ ደግሞ እሱን አትፈልግም እሱ አይነቃም። ሀይሚ ግን ታውቃለች። ዙሮባግ ቦት ነው ይዞሽ በናራ ያስተፈሮላ ፍቅሩ አስታውቆ ይወጣበት። ምን አይነት ነው እዚህ ቤት ችግር ያለበት ኔ

እግዚአብሔርን ፈጣሪ ምስክሬ እኔ ማንም ሰው ቃል ኪዳን ምትባል ሴትዮ ለምን እንደሆነ ብሎ ካደረገችኝ አላቅም፣ ግን ሌሎቹን እኔ ራሴ ነኝ ብሎ ካደረግኩት ማንሽም ማለት ነው።

ለስልክ እኮ ነው ያነገርኩች። አንቺ የምን እየሰው ብልት ነው የምታወሪ? ለሰውም እኮ ይኖራል። ለዶሮ ስንት ብልት ነው አለው። አስራ ሁለት ቡሩኬ። አስራ ስምንት ነው አለው። ፈጣሪ የኮላሽ ሱሲ ነች። እንደ አስተማራችሁ አስራ ስምንት ብላ አስራ ስምንት ነው አለው።

ሌላ ይብና ከማጣላት ጋር ምን አገነኘው? አንቺ ደግሞ እንደሷ አርጋ ማለት ነው ምን

አውቄ አለ ባክሽ፣ ይሄ ቀን እኔ እኔ የተሳደብኩት ቀን ነው። እኔ የተሳደብኩት ቀን ነው። አውጭ አለ ነው። ኖርማል እኮ ነው። ብሩኬ፣ ለሴት ልጅ ክሎዝ ነኝ። ፎቶ ተነሳ። ፎቶ ነው የተነሳ። እሱን ጠይቂ። አቡን ጠይቂ። አቡን ጠይቂ።

ሲጀምር አቡና አቡና ሁቢ መውጣት አለባቸው። እነሱ ናቸው እኮ እንትን እያደርጉ ያለው አይደለም። ፖቶ ኮ እናንተ ፖቶ ትላንትና ኖርማል ፖቶ አይደለም። ያው ፍቅረኛ መሞች የምነሱ ፖቶ ነው። ካላስ ይሄ ያን ይሄ ጭንቅላቱ ጥሩ አይደለም። እኔ ግን እያሰብኩ የነበረ ነገር ነው ዳኒ ያወራው ማለት ነው። ምን አትሉም የኔ ውዶች፣ ምን አትሉም? ምን በሉ ነገር ሁለቱ ፍቅረኛ ማጆች ማለት የሆነ ነገር ውስጥ ልገቡ ነበርና ብሩክ አንቺ አታዋጭኝ ጓደኛዬ ብቻ ሁኔ አላትና አቆሙ።

ሰኑ በቃ አንቺ ቤት መጥቼ ቡና ጠጥቼ ያለሁ ቸው እንደና ዋል ውጪ መራጃ ምን እንደሆነ ንገራችሁ። ፒላቲና ዳኒና ሱሲ ቡና እየጠጡ ነበረ ቁርስም እየበሉ ነበረ ማለት ነው። ሰው ነው። እኔ በመራጃ ፎቶ ተልኩልኛል እኔ